ጤና ይስጥልን ተመልካቾች፣ የእስራኤሉ መከላከያ ሚኒስትር እስራኤል ካት የኢራን መንፈሳዊ መሪ አያቶላ አሊ ሐመኒ ማለትም ሁለንተናዊ መሪውን ለመግደል ፈልገን ነበር ብለዋል። የእስራኤል ጦር በዚህ ጉዳይ ላይ ምን ይላል? የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ፔንታጎን እንዳለው እጅጉን ከባድ ጉዳት ደርሶብናል በማለት ሀሳባቸውን ሰጥተዋል። አያቶላ አሊ ሐመኒ አንድም ኃይል አይነካንም የሚል ሀሳብ ሰጥተዋል። አሁንም የመካከለኛው ምስራቅ ውጥረት ምን ይመስላል የሚለውን የሲአኤን ጉዳይ ጨምሮ ሰፋ አድርጌ አስመለክታችኋለሁ ቢኒያም ካሴ ነኝ የተለመደ ላይክ ሰብስክራይብ ሽር ማድረጉን እንዳትረሱ ውድ ቤተሰቦች በታሪካዊቷ ፒያሳ እምበርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት፣ ባለ አንድ መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ ሶስት መኝታ በ1 ነጥብ 2 ሚሊዮን ብር ቅድመ ክፍያ በሶስት ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ። አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንፃ ብቻ ስለሆነ ሳይት ለማየት ፈጥኖ ይደውሉ። ለበለጠ መረጃ 0908 77 00 77 0982 77 00 77 ይደውሉ። የእስራኤሉ መከላከያ ሚኒስትር እስራኤል ካስ የኢራንን ሁለንተናዊ መሪ አያቶላ ሐምኒን ለመግደል አሊያም ሕይወታቸውን ለማሰጣት ፈልገን ነበር ይህን ለማድረግም ከአሜሪካ ፈቃድ አግኝተናል ሲሉ ሀሳባቸውን ዛሬ በግልጽ አስቀምጠዋል። የኢራን የውጭ ጉዳይ ሚኒስትር አባስ አረግችም ፔንታጎንና ጽዮናውያኑ የሚሏቸው እስራኤላውያንን ለማለት ነው ባለፈው አስራ ሁለት ቀናት ባደረጉት ጥቃት በኒውክሌር ጣቢያችን ላይ ቀላል የማይባል ጉዳት አድሷል ማለታቸውን መገናኛ ብዙኃን ዛሬ ሲዘግቡት ውለዋል። ተጠቅሷል ሲይና የትራምፕ አስተዳደር በኢራን የኒክሌር ጣቢያ ላይ ከባድ ጉዳት በማድረስ ለአስርተ ዓመታት ወደ ኋላ እንድትመለስ ኢራንን አድርገናታል ማለታቸውና ኢራን ደግሞ ለወራት ነው ስትል ማስታወቋ የሚዘነጋ አይደለም። ይህ ደግሞ ፖለቲካዊ አካሄዱን እጅጉን ውስብስብና አስቸጋሪ ሊያደርገው ይችላል ከሚለውን ባሻገር ዓለም ወዴት እያመራችሁን የሚለውን ሀሳብ የሚያስቀምጥ ነው። በመካከለኛው ምስራቅ ሁለቱም ኃይላት ይገኛሉ፣ ባላንጣዎች ናቸው። ኢራንና እስራኤል ወደ ጦርነት መግባታቸው ያለችው መላው አለምን እጅጉን ስጋት ውስጥ ከቱት ነበር። ታዲያ ይህ የሚታወስ ቢሆንም አሁንም የስጋቱ ጥላ ቢሸፈን እንጂ መገለጡ አይቀርም የሚሉ የፖለቲካ ተንታኞች ከግራም ከቀኝም መውጣታቸውን ቀጥለዋል። ለዚህ እንደ ማሳያ የሚያቀርቡት የሁለቱ ሀገራት መሪዎች የቃላት ጦርነት አንድ ቀን ወደ ከባድ እርቂት መግባታቸው እንደማይቀር ጠቋሚ ነው የሚለውን ሆኗል። እስራኤል ካትስ የኢራን ሁለንተናዊ መሪ የመግደል ፍላጎት ነበርን ብለው መናገራቸው ደግሞ ለወደፊትም በአያቱላ አ ላይ ሊሰነዘር የሚችል አንዳች ጥቃት እንደ ሰነዘር የሚጠቁም ያደርገዋል። ኢራንና እስራኤል ለምን እንዲህ ባላንጣ ጠላቶች ሆኑ የሚል ጥያቄ በተደጋጋሚ ይነሳል። እስራኤል በኢራን ላይ ጠንካራ ጥላቻ እንዳደረባት የሆነው በፈረንጆቹ 1994 ሐምሌ 18 በአርጀንቲና ቦነስ አይረስ አይሁድ ማህበረሰብ አሶሴሽን ሚችዋል ኢዝራኤል አርጀንቲና አያሚያ ላይ ከኢራን በተላኩ የቦምብ ጥቃት በማድረግ 85 አይሁዳውያን ሲሞቱ 300 መቁሰላቸውና እስራኤል ታሪካዊ ጠላቶች ለምትላቸው ለሄዝቦላ ሐማስና ሁቲ ኢራን ድጋፍ ማድረጓ ለህልውና ስጋት ነው በሚል እስራኤል በኢራን ላይ አጸፋዋን አጠናክራ መቀጠሏ እንደሆነ ባንድም በሌላ መንገድ ይገልጹታል ምሁራኑ። ታዲያ ፖለቲካዊ አንደምታው እዚህ ላይ የጀመረ አይደለም። 1948 ላይ ነው። በጠቅላላው ከ1979 ከኢራን አብዮት በኋላ ሁለቱ ሀገራት ስምምነት ብሎ ነገር የላቸውም። ይህ የህልውና ስጋት እስራኤል ኢራን ምንም አይነት የኒኩሌር መርሃ ግብር እንዲኖራት እንዳትፈልግ አድርጓታል። ከቅርብ ጊዜ ወዲህ ሳዑዲ እስራኤልና ሀማስ ወደ ግጭት መግባታቸውን ተከትሎ ኢራን በቀጥታና ኢ-ቀጥተኛ በሆነ መንገድ ለሀማስ ድጋፍ ማድረጓ የሁለቱን ሀገራት ጠላትነት እንዲከር አድርጎታል። ኢራን አሜሪካ ወደ ቀጠናው የምትገባ ከሆነ ከባድ መጠፋፋት ይፈጠራል ስትል መዛቷ የሚዘነጋ አይደለም። ትራምፕም አያቶላህን በማስወገድ በኢራን ያገዛዝ ለውጥ ማምጣት ያስፈልጋል ካልሆነ የገሃነም ደጆች ይከፈታሉ ብለው ቢፎክሮም ኔታኒም ኢራናውያን አዲስ ስርዓት ማምጣት አለባችሁ በሚል መግለጫ ቢሰጡም አያቶላዎቹ ምንም የሆኑት ነገር የለም አንንበረከክም በሚል ዛሬም መግለጫ መስጠታቸውን ቀጥለዋል። መንበርከክ በኢራን መዝገበ ቃላት ውስጥ የለም ነው ጉዳዩ። የዋሽንግተንና የጽዮናውያን ተሸንፈናል፣ ኢራናውያን ሁን እንኳን ደስ አላችሁ ብለው መግለጫ ቢሰጡም አሁንም ቢሆን በሶስቱ ሀገራት ማለትም በቴራን በዋሽንግተንና ቴላቪቭ መካከል ያለ ውጥረት ቢረግብ እንጂ ወቅቱን ጠብቆ መፈንዳቱ እንደማይቀር ግልጽ ሆኗል። የፖለቲካ ተንታኞች በራሳቸው መንገድ የሚያ ያስቀምጡት ወታደራዊ ስሌት አይደለም። ይህ ጉዳይ እጅጉን አስቸጋሪ ሆኗል፣ አይቀሬ ነው ማለታቸው ደግሞ በእርግጥም ጠቅላይ ሚኒስትር ቤንያም ኔታንያሁ የሚሰጡት አስተያየት ጭምር ሆኗል። ምንም እንኳን ከአሜሪካ አያቶላህ ለመግደል ፈቃድ ባያስፈልግም ምልክት አግኝተን ነበር ብለዋል የእስራኤሉ መከላከያ ሚኒስትር ኢዝራኤል ካት። ሆኖም ዘመቻው ሳይሳካልን ቀርቷል ሲሉ የመከላከያ ሚኒስትሩ ኢዝራኤል ካት በእስራኤል ለሚገኘው ቻናል 13 ለሚባለው ቴሌቪዥን በነበራቸው ቃለመጠይቅ ተናግረዋል ዋሽንግተን ለመግደል ሙከራና ዘመቻ ተሳትፋለች የሚለውን ግን ውድቅ በማድረግ አሊያም ውሸት፣ የበሬ ወለደ ትርክት ለማለት ሞክረዋል፣ አስተባብሏል። እስራኤል ካትስ አክሎም ሀመኒ እንደምንገድላቸው እርግጠኛ ስለነበሩ ከመሬት በታች በጥልቅ በተገነባ ምሽግ ገብተው አምልጠውናል እንጂ የሞት ካርድ ተመዝግቦባቸው ነበር ብለዋል። እንደ ፖለቲካ ተንታኞች ግን ሀመኒ ቢገደሉ የመካከለኛው ምስራቅ ቀጠና እጅጉን አደገኛ ወደሆነ መንገድ የሚቀየር ነበር ተብሏል። መንፈሳዊ መሪም ናቸው ሁለንተናዊ መሪም ይባላሉ። ለዚህም ነው በጥቅሉ አስቸጋሪውን ሁኔታ ከሳቸው ውጭ መፍትሄ ያመጣለታል ብሎ የሚታሰብ ኃይል የለም የሚባለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ዶናልድ ትራምፕ አያቶላሃን በማስወገድ አዲስ ስርዓት ለመገንባት ፍላጎት ማሳየታቸው ይታወሳል። በተለይም ዶናልድ ትራምፕ መልሰው ምላሳቸውን ቢያጥፉም አያቶላሃን በመግደል ኢራንን ታላቅ እናደርጋታለን ማለታቸው የሚዘነጋ አይደለም። መክን አሜሪካ ግሬኤገን እንደሚሉት መክን ኢራን ፍቅረ የሚል ሐሳብ ሰጥተዋል። ማጋ ለአሜሪካ ሚጋ ለ ኢራን ሆኖ ነበር የዶናልድ ትራምፕ ሀሳብ፣ በእርግጥ ምን ሊሆን ይችላል የሚለው እጅግ አስቸጋሪ ነው። አልጀዚራ ይዞት በወጣው ዘገባ ደግሞ የእስራኤል መከላከያ ሚኒስትር የእስራኤል ካትስ መግለጫ ባለፈው ከወጣ ብዙ ተቃርኖ ከበዛበት የኢራን ኒክሌር ጣቢያ ውድመት እንዲሁም የተጋነ ነው ሲሉ አያቶላ አሊ ሐመኔ መናገራቸው ነበር። በሌላ በኩል እስራኤል ካትስ ኢራን ሌላ ትንኮሳ የምትፈጽምና የኒክሌር መርሃ ግብሯን የምታስቀጥል ከሆነ ጥቃት ማድረግ እንደምንችል ከአሜሪካ ፈቃድ ሰጥቶናል ነገር ግን ኢራን ዳግመኛ እጇን እንደማታነሳና የኒክሌር ሚኒስቴር ትግበራዋን እንደምታቋረጥ አሳስባለሁ በሚል ሀሳባቸውን ለመስጠት ሞክረዋል። ታዲያ ይህ ማን ማንን ያዛል የሚል ሀሳብ የሚነሳበት በመሆኑ ኢስራኤል ካት አሉት እንጂ መሬት ላይ ያለው ሀቅ ሌላ ሊሆን ይችላል ተብሏል። ካት አንዴ የአሜሪካ ፈቃድ አያስፈልግም፣ አንዴ ከአሜሪካ ፈቃድ አግኝተናል የሚል የተምታታ ሀሳብ መስጠታቸውን ተመላክቷል። ጠቅላይ ሚኒስትር ቤንያሚን ኔታኒውም ደግሞ የጦርነቱ ውጤት የደን መስኮትን የከፈተ ነው ማለታቸው እርግጥ ሆኗል። ከረባ ሀገራት ጋር የዲፕሎማሲ ስምምነት እንዲ ኖር መንገድ የጠረገ ብለው ተል አያቶላ ሊ ሀመኔ ታዲያ አሜሪካ ዳግም በኢራን ላይ ለጥቃት የምታዘነብል ከሆነ ምላሹ የከፋ እንደሚሆን ያው ታውቀዋለች፣ አስጠንቅቀናልም በሚል ሀሳባቸውን በግልጽ ለማስቀመጥ ሞክረዋል። ኔታኒው ያክላሉ ኢራን ጋር በጽናት ተዋግተናል፣ እናም ይህን ማድረጋችን እንቀጥላለን። ድልም በክንዳችን ገብታለች። ድሉም በአስገራሚ ፍጥነት ወደ ሰላም የሚወስደን መንገድ አለ ሳልሶታል ሲሉ ሀሳባቸውን ሰጥተዋል። ነገር ግን የእስራኤልን ሕዝብ ለማጽናት ያደረጉት ነው በሚል ይተቻሉ። የኢራን ባለስልጣናት ደግሞ የእስራኤልን ወረራ በመክታት ወደ ሬለሽ ድል አስመዝግበናል ማለታቸው የሚዘነጋ አይደለም። የአስራ ሁለት ቀናት ጦርነት በሁለትም ወገድ ድል አድርገናል የሚል መግለጫ መብዛቱ በጦርነቱ ሁሉም ተሸንፈዋል አሊያም ሁሉም አሸንፈዋል የሚል ድምዳሜ እንዲኖር በፖለቲከኞች እያደረገ ይገኛል። የኢራንና እስራኤል እንዲሁም በአሜሪካ የታጀበው ጦርነት ብዙ የተደበላለቁ ውድድሮችን ይታዩበታል ተብሎ እንደታሰበው ሆኖ አልቀጠለም። 12 ቀናት ላይ ተጠናቋል። በእርግጥ አንዳች ጥያቄ ነገ ከነገ ወዲያ እንደሚኖር ሳይታለም የተፈታ ቢሆንም ትራምፕ በኢራን ላይ የፈጸሙት ጀብድ ታሪካዊና ከዚህ በፊት በአሜሪካ መሪዎች ያልተደረጉ ሲል ማወደሳቸው ይታወሳል። የፔንታጎን ባለስልጣናት ደግሞ መረጃው የተዛባ ነው፣ ኢራን ኒውክሌር እንደሚባለው ጉዳት አልደረሰባትም ሲል ዓለም አቀፍ የአቶሚክ ኃይል ተቆጣጣሪ ተቋም በኢራን ደረሰ ስለተባለው ጥቃት ዝርዝር መረጃ የለኝም ሲል መግለጫ መስጠቱ፣ ሩሲያ አሜሪካ እስራኤል ዓለምን በውሸት መረጃ እያጎናበዱ ነው ሲሉ መግለጫ መስጠታቸው፣ አያቶላዎቹም ቀድመ ኒውክሌር ማብላያዎችን ግብአቶችን ወደ ሌላ ቦታ ወስደናቸዋል ማለታቸው በእርግጥም አንዳች አዲስ ጉዳይ እዚች ዓለም ላይ ሊኖር እንደሚችል ያስቀምጣል። በእርግጥ ፖለቲካዊ ትንታኔው አስቸጋሪ ቢሆንም በሌላ በኩል ዛሬ ደግሞ አባስ አራግቺ የውጭ ጉዳይ ሚኒስትሩ ማለት ነው ትልቅ ጉዳት ደርሷል። ሆኖም አለም አቀፉ የአቶሚክ ኃይል ተቆጣጣሪ ኃላፊ ራፋኤል ግሮሲ ወደ ኢራን ገብተው ስለደረሰው ጉዳት እንዲያጣሩ አንፈቅድም፣ ይህ በፓርላማችን የተወሰነ ነው። አዲስ ጉዳይ ካለ ግን እናሳያለን ወይንም እንገልጻለን ብለው መናገራቸው አስራ ሁለት ቀናት ጦርነት ውጤት ምን እንደሆነ ግልጽ ያደርገዋል። ያ ማለት ነገ ከነገ ወዲያ አንዳች ጉዳይ ወይንም ውጥረት ይዞ ይመጣል የሚለውን ሀሳብ የሚያጠናክር ያደርገዋል። በሌላ በኩል ፈርስት ፖስት ይዞት በወጣው መረጃ የእስራኤሉ መከላከያ ሚኒስትር እስራኤል ካትስ አያቶላህ ሐመኒ ከሚገደሉት የኢራን ባለስልጣናት መካከል በመጀመሪያው ረድፍ እንደተቀመጡ መናገራቸውን አሳስበዋል። ከዚህ ዘገባ ጋር በተያያዘ እስራኤል ኢራን ለምን ቦታዋን ትለቃለች የሚል ሀሳብ እያነሳች ይገኛል። ያ ማለት አንድ እርምጃ ወደፊት ከመጣች እኛም ደግሞ ሁለት እርምጃ ወደፊት እንሄዳለን ነው። ግማሽ ክፍለ ዘመን የአምሳ አመቱ ጨቋኝ አገዛዝ የአያቶላዎቹ መወገድ አለበት የነጠቅላይ ሚኒስትር ቤንያም ኔታ ውሳኔው ሐሳባቸው ሆነዋል። ታዲያ ይህን ማሳካት ይችላሉ ወይ? ምላሹ ከባድ ይሆንባቸዋል። ያን ማድረግ በ12 ቀናቱ ማየት ስላልተቻለ ፍንጩም መመልከት እረም ስላልቻለች ተብሏል። በመጨረሻም የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር በኒክሌር ጉዳይ ለመነጋገር እስካሁን ድረስ እቅድ የለንም ብለዋል። ሐሙስ ዶናልድ ትራምፕ በሚቀጥለው ሳምንት ከኢራን ጋር በኒክሌር ጉዳይ ላይ እነጋገራለን ብለው ነበር። ለአምስተኛ ጊዜ ተገናኝተናል፣ ስድስተኛም ሆኗል እንግዲህ የሚቀጥለውን እናየዋለን አሉ። ግን የሚሳካላቸው አይመስልም። ኢራን እስራኤል ባደረገችው ሰሞንኛ ጥቃት የኒክሌር ሳይንቲስቷ ኢንጂነር ሱሊማን ሱሊማኒ ሰማዕት መሆኑን የኢራን መገናኛ ብዙሀን መዘገባቸውን ጠቅሳ በግልጽ አስቀምጣለች። ኢራን ለእስራኤል ሲሰሉ የነበሩ ያለቻቸውን ሰባት ሰዎች ደግሞ በመግደል ላይ ትገኛለች። ሰባት በመቶ አይሁዶችን በቁጥጥር ስር መዋሏን ጀሩሳሌም ፖስት ደግሞ ዘግቦታል። ቀደም ሲል የሲአይኤ ዳይሬክተር የነበሩት ሊዮን ፔነትስ ትራምፕ ኢራንን ለማጥቃት የወሰኑበት መንገድና የስለላ ተቋማቱ እርስ በርስ አለመግባባታቸው ዓላማቸውን ሳያሳኩ ቀርተዋል በሚል ሀሳብ ለመስጠት ሞክረዋል። ይህ ሁሉ ባለበት አጋጣሚ የኢራኑ የውጭ ጉዳይ ሚኒስትር በቅርቡ በአሜሪካና በእስራኤል የቦምብ ጥቃት የሀገሪቱ የኒውክሌር ተቋማት ከመጠን በላይና ከባድ ጉዳት እንደደረሰባቸው አምነዋል። ለዚህም ነው ኢራን አመነች የሚለው መረጃ በስፋት ከግራም ከቀኝም እየወጣ የሚገኘው። አባስ አራግቺ ሐሙስ ምሽት ለመንግስት መገናኛ ብዙሃን የጉዳቱ መጠን በኢራን አቶሚክ ኢነርጂ ድርጅት መገምገሙን ተናክረዋል። ያ ማለት ጉዳቱ ከባድ ሆኗል። ከጥቂት ሰዓታት በፊት ግን የኢራኑ ጠቅላይ መሪ አያቶላህ አሊ ሀምኔ ጥቃቱ የሀገሪቱን የኒውክሌር መርሃ ግብር አስተጓጉሏል በሚል ሀሳብ ሰጥተው ነበረ።

ነገር ግን በትንሹ ነው ያሉት። በጥቅሉ ግን አያስተጓጉልም ወደሚለው ያመዘነ ሂሳብ ሰጥተው የተናገሩት ንግግር እንደሆነ ተነግሩላቸዋል። ሀመኔ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጥቃቱ ሶስት የኒውክሌር ተቋማት ሙሉ በሙሉ ወድሟል ሲሉ ስለተናገሩት የሰጡት ምላሽ ነበረ። ሀመኔ የአሜሪካ ጥቃቶች ምንም ጠቃሚ ነገር መከወን አልቻሉም በሚል እንዲሁ ውድቅ ለማድረግ ሞክረዋል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ የሰጡት ሀሳብ ደግሞ ሌላ መልክ ያለው ሆኗል። በዚህኛው የፖለቲካ ና ድምዳሜ ደግሞ አንዳንዶች እንደሚያስቀምጡት ከሆነ ውጥረቱ ተባብሶ ሊቀጥል ይችላል። አሁን ባለው ሁኔታ ግን ሁኔታዎችን በተለያየ አቅጣጫ መመልከት የሚችል ኃይል በመኖሩ በእስራኤልም በኩል ሆነ በኢራን በኩል ለሚሰነዘር ጥቃት ምላሹ አደገኛ ሊሆንባቸው እንደሚችል በግልጽ እየተቀመጠ ይገኛል። ውድ ተመልካቾቻችን ስትከታተሉት የነበረው ቤንጃ ኒውስ ነው። የተለያዩ ሀሳቦችን ማጋራታችን እንቀጥላለን። የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። እያንዳንዱን እንቅስቃሴያችሁን በአግባብ የምንመለከተው አሁኑኑ አመሰግናችኋለሁ። እንደምታደርጉትም እርግጠኛ ስለሆንኩኝ ነው። ቢኒያም ካሴ ነበርኩኝ።